የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። መንግስት ለኮንዶሚኒየም ተመዝጋቢዎች የምስራች አሰማም። የኮንዶሚኒየም ተመዝጋቢዎች የቤቶች ልማትና አስተዳደር ቢሮን አጥለቀለቁት። ለንግድ ቤቶች ያልተጠበቀ ማስጠንቀቂያ ተላለፈም። ድምፃዊ አስጌ ዴንዴሾ አሁን ኑና እስሩኝ ሲል መልእክት አስተላለፈም። ከግማሽ በላይ የሚሆኑት ኢትዮጵያውያን ሰልባጅ ተጠቃሚ መሆናቸው ተገለጸም።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 53 በመቶውን የሀገር ውስጥ የአልባሳት ገበያ የሚሸፍኑት በህገወጥ መንገድ የገቡና ልባሽ ጨርቆች መሆናቸው ተገለጸ። በአሁኑ ወቅት የሀገር ውስጥ የአልባሳት ገበያውን 53 በመቶ የሚሸፍኑት በህገወጥ መንገድ የገቡና ልባሽ ጨርቆች መሆናቸውን የኢትዮጵያ ጨርቃ ጨርቅና አልባሳት ማህበር አስታውቋል። ማህበሩ ልባሽ ጨርቆችና በህገወጥ መንገድ ወደ ሀገር ውስጥ የገቡ አልባሳት የሀገር ውስጥ አምራቾች ላይ ከፍተኛ ተጽዕኖ እያሳደሩ እንደሚገኙ ገልጿል። የማህበሩ ፕሬዝዳንት ጎሹ ነጋሽ እንደተናገሩት አሁን ላይ ልባሽ ጨርቆች የሀገር ውስጥ የአልባሳት ገበያውን 53 በመቶ ይሸፍናሉ። በህገወጥ መንገድ ወደ ሀገር ውስጥ የገቡት አልባሳት ከፍተኛውን የገበያ ድርሻ መያዛቸው ህጋዊ አምራችና ነጋዴዎችን ኪሳራ ላይ እየጣለ እንደሚገኝ ያነሱት ኃላፊውም ድርጊቱ በነጋዴዎች ላይ ብቻ ሳይሆን በሀገር ኢኮኖሚ ላይም ጉዳት ያስከትላል ብለዋል። በተጨማሪም ግብር የሚከፍሉ የስራ እድል የፈጠሩና ህግን ተከትለው የሚሰሩ ተቋማትን የሚጎዳው ህገወጥ ድርጊት የሀገር ውስጥ አምራቾች ተቋማቸውን እንዲዘጉ ስለማስገደዱ አንስተዋል። አሁን ያለው ገበያም ለህጋዊ አምራቾች ተስፋ የሚሰጥ ባለመሆኑ መንግስት ትኩረት እንዲሰጠውም ጠይቀዋል። የኢትዮጵያ የጨርቃ ጨርቅ ዘርፍ እንዲያድግ ለሀገር ውስጥ አምራቾች የተጠናከረ ድጋፍ እንዲደረግ ማህበሩ ጠይቋል። የኮንዶሚኒየም ተመዝጋቢዎች የቤቶች ልማትና አስተዳደር ቢሮን አጥለቀለቁት። ሁለት አስርት ዓመታትን የኮንዶሚኒየም ቤት ለማግኘት የጠበቁት የኮንዶሚኒየም ተመዝጋቢዎች የአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ ተገኝተው ጥያቄያቸውን አሰምተዋል። ትላንት ግንቦት 1 ቀን 2017 ዓ.ም ባምቢስ በሚገኘው ቢሮ ለመገናኘት የተቀጣጠሩት የኮንዶሚኒየም ተመዝጋቢዎቹም ገና በማለዳው በመቶዎች የሚቆጠሩ ተመዝጋቢዎች ተገኝተው ግቢውን አጥለቅልቀውት እንደነበር ላቦል ዜና የደረሰው መረጃ ይጠቁማል። በተለይም የ1997 የኮንዶሚኒየም ተመዝጋቢዎች በብዛት በተገኙበት በዚህ ስብሰባ የተመረጡ ጥቂት ተወካዮች ወደ ውስጥ ገብተው ከኃላፊዎች ጋር ውይይት አካሂደዋል። ተመዝጋቢዎቹ ላቦል ዜና እንደገለጹት 15 የምንሆን ሰዎች ገብተን ወይዘሮ ቅድስት ተወልደ ጊዮርጊስን አግኝተን ጥሩ የሚባል ውይይት አድርገናል ብለዋል። በውይይቱ የ1997 የመጨረሻውን ውሳኔ ለመስማት በቀጠሯችን መሰረት ነው የመጣ ነው። መቼ ነው እኛ የቤት ባለቤት የምንሆነው? 21 ዓመት ሆነን ቤት ስንጠብቅ፣ እኛንም ተመልከቱን የሚሉ ጥያቄዎች ከተመዝጋቢዎች ተነስተዋል። በተጨማሪም አስራ አራተኛው ዙር ሲወጣም የአመዘጋገብን ቅደም ተከተለ ያማከለ እንዳልነበር ሚያዝያ 30 ቀን 2017 ዓመተ ምህረት አገልጋይ የሚባል ፕሮግራም ላይ አቶ ሽመልስ ታምራት ያደረጉት ቃለ ምልልስ እኛን የ1997 ተመዝጋቢዎችን የተመለከተ አልነበረም። የተለመደውን ሁልጊዜ ግዜ የሚያወሩትን ነው ያሰሙት። አንድ ቃል እንኳን ስለ 1997 አላወሩም። የኛ እጣፈንታችን ምንድን ምንድነው የሚሉ ጥያቄዎችና አስተያየቶች ከተመዝጋቢዎች ለኃላፊዎች ቀርበዋል። ኃላፊዎቹም ተመዝጋቢዎቹ ማስረጃቸውን ይዘው ስምንተኛ ፎቅ ላይ አክቲቭ መሆናቸውን እንዲያረጋግጡ ተናግረዋል። ተመዝጋቢዎቹ ቁጠባቸውን አጠናክረው እንዲቀጥሉና ጊዜው በውል ባይጠቀስም የቤት ባለቤት እንደሚሆኑ ከኃላፊዎቹ ተነግሯቸዋል። አቦል ዜና የኮንዶሚኒየም ተመዝጋቢዎች ድምፅ ሆኖ የሚቀጥል ሲሆን አዳዲስ አዳዲስና ተጨማሪ የኮንዶሚኒየም እና የመኖሪያ ቤት መረጃዎችን ለማግኘት የአቦል ዜና የቴሌግራም ቻናልን እንዲቀላቀሉ ጥሪ እናቀርባለን። ለንግድ ቤቶች ያልተጠበቀ ማስጠንቀቂያ ተላለፈ። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽት 12 እስከ ንጋት 12 ድረስ የውጭና የውስጥ መብራት ካላበሩ፣ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10 ሺህ ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማው አስተዳደር ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት የንግድ መደብሮች እንዲሁም የመኖሪያ ቤቶች በህንፃቸው የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት የማስገባት ግዴታ ተጥሎባቸዋል። አገልግሎት ሰጪዎች በምሽት የንግድ እና የትራንስፖርት አገልግሎት እንዲሰጡ ለማድረግ የወጣውን ደንብ የከተማዋ ካቢኔ ያጸደቀው ባለፈው የካቲት ወር ነበር። አስተዳደሩ ደንቡን ካወጣባቸው ምክንያቶች መካከል አንዱም ከተማዋ የደረሰችበት ኢኮኖሚያዊና ማህበራዊ ለውጥ መሆኑ ተገልጿል። የአብዛኛው ማህበረሰብ የስራ ባህልና ፍላጎት በመለወጡ የንግድ ስራዎችንና አገልግሎቶችን በምሽት የመከወን ተግባር ወጥነትና ቀጣይነቱን ለማረጋገጥ ደንቡ እንደወጣ አስተዳደሩ ተናግሯል። የከተማዋን ተወዳዳሪነት ኦን ለማድረግ አገልግሎት ሰጪ ተቋማት ቀን ከሚሰጡት አገልግሎት በተጨማሪ በምሽትም አገልግሎት የሚሰጡበት ምቹ ሁኔታ ለመፍጠር ደንቡ የወጣበት ሌላኛው ምክንያት ነው። በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ተፈጻሚ በሚሆንባቸው ተቋማት ላይ የተለያዩ ግዴታዎችም ተጥለዋል። በዚህም መሰረት በከተማዋ መንገድ ዳር የንግድ ስራ የሚሰራ ማንኛውም የንግድ ተቋም በቀኑ ክፍለ ጊዜ የሚያካሂደው የቀን ስራ እንደተጠበቀ ሆኖ ዘወትር ማታ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ የመቆየት ግዴታ አለበት። የንግድ ተቋሙ በምሽት ክፍለ ጊዜ የመግቢያ በሩን ዘግቶ አገልግሎት የሚሰጥ ከሆነ ደግሞ ክፍት መሆኑን የሚያሳይ በመብራት ወይም በኤሌክትሪክ የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ተደንግጓል። ከዚህ በተጨማሪ ተቋማቱ ያስገቡትን የውጭም ሆነ የውስጥ መብራት ከምሽቱ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማብራት አለባቸው ተብሏል። በመንገድ ዳር የሚገኙ መኖሪያ ቤቶች ግን በተመሳሳይ ሰዓት ገደብ ውስጥ እንዲያበሩ የሚገደዱት የውጭ መብራት ብቻ እንደሆነ በደንቡ ላይ ሰፍሯል። በአዲስ አበባ የሚገኙ የንግድ ቤቶችና አገልግሎት መስጫ ተቋማት እስከ ንጋት ድረስ የሚያበሯቸው ስታንዳርዳቸውን የጠበቁ መብራቶች ሰላምና ጸጥታ ለማረጋገጥ አጋዥ መሆናቸው ተገልጿል። መብራቶቹ የአካባቢውን ውበት ይበልጥ የሚያደምቁና ህብረተሰቡ ለመዝናናትና እረፍት ለማድረግ የሚያዘወትራቸው ተመራጭ ቦታዎች እንዲሆኑ ለማድረግ እስከ ንጋት ድረስ መጥፋት እንደሌለባቸው ደንቡ ያስገነዝባል። በደንቡ ላይ የተጠቀሱት መንገድ ዳር የሚገኙ የአገልግሎት ሰጪ ወይም የንግድ ተቋማት ይጣለባቸው ግዴታ ካልተገበሩም አሊያም የተደነገጉትን ክልከላዎች ከተላለፉም ከማስጠንቀቂያ ጀምሮ የንግድ ሥራ ፈቃዳቸውን እስከ ማገድ የሚደርስ እርምጃዎችን የከተማው የንግድ ቢሮ እንደሚወስድ ለማወቅ ተችሏል። ደንቡ ላይ ከተዘረዘረው የቅጣት ሰንጠረዥ ውስጥ ከፍተኛው ቅጣት 10,000 ብር ሲሆን ዝቅተኛው ደግሞ አምስት ሺህ ብር ነው። ከፍተኛውን የገንዘብ መጠን ሊያስቀጣ የሚችለው ጥፋት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን መዝጋት እንደሆነ በደንቡ ላይ ሰፍሯል። የህንፃዎቹ የፊተኛው ገጽ መብራት ወይም የፋሳድ ላይት ያለመስቀል አሊያም ያለማብራት ቅጣቱ 5000 ነው። በተጨማሪ ተቋማቱ ውስጥ ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ የሚከፍሉት የቅጣት ገንዘብ 7000 ብር ነው። በምሽት የንግድና የትራንስፖርት አገልግሎቶች እንዲሰጡ ለማድረግ የወጣው ደንብ ከምሽቱ አራት ሰዓት በፊት የትራንስፖርት አገልግሎት ማቋረጥ ወይም የስምሪትን መስመር ማቆራረጥ 5000 ብር የገንዘብ ቅጣት ተቀምጦለታል። በገንዘብ ቅጣት ሰንጠረዡ ላይ ከታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ 5000 ብር እንደሚያስቀጣ ተደንግጓል። መንግስት፣ ለኮንዶሚኒየም ተመዝጋቢዎች የምስራች አሰማም በተለያየ አማራጭ ቤቶችን በመገንባት የቤት ቆጣቢውን የቤት ባለቤት ለማድረግ ከተማ አስተዳደሩ ከምንጊዜውም በላይ እየተጋ መሆኑ ተገልጿል። በቀጣይ በጀት ዓመትም ከተማ አስተዳደሩ ቤት ግንባታ ላይ ትኩረት አድርጎ እንደሚሰራ ነው የተገለጸው። ይህ የተገለጸው ትላንት ግንቦት አንድ ቀን 2017 ዓም በአገልግሎት መስጫ ቀን የጋራ ሙሪያ ቤት ተመዝጋቢዎች በቤቶች ልማትና አስተዳደር ቢሮ ተገኝተው ከተቋሙ ከፍተኛ አመራሮች ጋር ባደረጉት ውይይት ላይ መሆኑን ከቤቶች ልማትና አስተዳደር ቢሮ የተገኘው መረጃ ይጠቁማል። እንደ ከተማ አስተዳደሩ በተለያየ የቤት ልማት አማራጭ ቤቶች በስፋት እየተገነቡ ይገኛሉ ያሉት ክብርት ቅድስት ወልደ ጊዮርጊስ የቤቶች ልማትና አስተዳደር ቢሮ ኃላፊ ናቸው። በተለያዩ አማራጮች የተገነቡ ያሉ ቤቶች እስኪጠናቀቁ ቆጣቢው የቆጠበ ትዕግስት ሊጠብቅ እንደሚገባም ቢሮ ኃላፊው አሳስበዋል። በዕለቱም የአገልግሎት ቀን መሆኑን ተከትሎ የባለጉዳዮች አግባብነት ያለው ጥያቄ የማስተናገድ ስራ ሲከናወን ውሏል የሚለው የቢሮ መረጃ የኮንዶሚኒየም ተመዝጋቢዎች ቤት የማግኘት ተስፋ እንዳላቸው የሚጠቁም ዘገባ ሰርቷል። የኮንዶሚኒየም ተመዝጋቢዎች ግንቦት አንድ ቤቶች ልማት ተገኝተው ውይይት እንደሚያደርጉና መልስ እንደሚሰጣቸው አቦል ዜና ደጋግሞ መዘገቡ ይታወሳል። አዳዲስ እና ተጨማሪ የኮንዶሚኒየም እና የመኖሪያ ቤት መረጃዎችን ለማግኘት የአቦል ዜና የቴሌግራም ቻናልን እንድትቀላቀሉ ጥሪ እናቀርባለን። ድምፃዊ አስጌ ዴንዴሾ አሁን ኑ እናሰሩኝ ሲል መልእክት አስተላለፈ። ደግሜ ላለው ሴት በፍቅር አታብድም አሁን ኑ እናሰሩኝ ሲል ድምፃዊ አስጌ ዴንዴሾ ተናግሯል። ድምፃዊ ያስገኙ አሽጎ በማህበራዊ ገጹ የሚከተለውን ብሏል። በመጀመሪያ ደረጃም ጽሁፌ ላይ ሁሉም ሴቶች የሚል የለም ምንም አማርኛ አራተኛ ቋንቋ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ አውቃለሁ። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሁፍም በየትኛውም የፊት ገጽ ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምፅ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸውም። ወንድ ልጅ፣ ሴት ልጅ ጥላው ስለሄደች ስለተቀዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ለዚህም እስከዛሬ ትመጣለች እያለ በተስፋ የሚጠብቀው መንገድ ላይ ቆመው መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድማችን ማየት በቂ ነው ሴቶች ጋር ግን እንዲህ አይነት ነገር እንብዛም አይታይም። ይህ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም የምለው ለምን አያብዱም ትለናለህ እናብዳለም ብላችሁ የምታብዱ ሴቶች ደግሞ አለው አታብዱም እንድታብዱም አልፈልግም እኔ የሴት ልጅ አባት የእናቴ ልጅ ነኝ ማበድም ደግሞ የፍቅርም የጀግንነትም መገለጫም አይደለምና የወሰድኩባችሁ ክሬዲት ካለም በይፋ ምልሽ ያለው ይቅርታዬንም፣ እነሆም። ለሚመለከተው ግን አንድ ነገር ማለት ፈልጋለሁ ተደፍረው የተገደሉ ሕፃናትን ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ ከ15 እስከ 49 ዓመት ዕድሜ ክልል ውስጥ የሚገኙ ሴቶች 10 ፐርሰንት የሚሆኑ ሲደፈሩ ያልነበርን ለቀነኒ አዱኛ ወዳጆችና ቤተሰብ መጽናናትን እመኛለሁ። አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘን ማለት እወዳለሁ። ነገር ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና ዙሪያ ባሉ እንዲሁም በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የአገር ካስማ ለሴቶች እኩልነት የተሰራ ሙዚቃ ምስክሬ ነው ብሏል። የህንድ የጦር ሰፈሮች በፓኪስታን ጦር ጥቃት ደረሰባቸው። ፓኪስታን ሶስት የጦር ሰፈሮች ላይ ጥቃት አድርሳለች ስትል ህንድ ከሰሰች። ፓኪስታን ሶስት የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃት አድርሳለች ስትል ህንድ ብትከስም የኢስላማባድ ግን ውንጀላውን ውድቅ አድርጋለች። የህንድ ጦር አገሪቱ በምታስተዳደረው የካሽሚር ግዛት በሚገኘው በጃሙና በፑንጃብ ግዛት በሚገኘው ፓታንኮት የጦር ሰፈሮቿ ፓኪስታን የሞከረችውን ጥቃት ማክሸፏን ገልጿል። በህንድ ቁጥጥር ስር በምትገኘው የካሽሚር በጃሙ ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸውንና እና መብራት መቋረጡ ተዘግቧል። የፓኪስታን የመከላከያ ሚኒስትር ከጥቃቱ ጀርባ እጃቸው እንደሌለበት ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ ከዋጃ አሲፍ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችውን ሙከራ ማክሸፏን አሳውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጸሟን ተከትሎም ፓኪስታን ድርጊቱን ሌላ የጥቃት አባባሽ ድርጊት ስትል ጠርተዋለች።